በኢትዮጵያ ከ2010 ዓመተ ምህረት በፊት በነበሩት ጊዜያት አብዛኞቹ ከተሞች ገጽታቸው የማያምር መሰረተ ልማት ያልተሟሉላቸው እንዲሁም ለኮንስትራክሽን ኢንዱስትሪውም ትኩረት ተነፍጎት መቆየቱን የቅርብ ጊዜ ትውስታ ነው። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመሩት የለውጡ መንግስት ሀገሪቱን ማስተዳደር ከጀመረበት ከባለፉት ሰባት ዓመታት ወዲህ ግን በከተሞች ላይ መነቃቃት መፈጠሩን የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ምክትል ኃላፊ አቶ አፈወርቅ ለማ ጠቁመዋል። ለውጡ በፊት የከተሞች ምጣኔ ከ20 በመቶ በታች እንደነበር አስታውሰው ዛሬ ላይ ደግሞ 28 ነጥብ አምስት በመቶ መድረሱን አብራርተዋል። እንደ ክልላችን በቁጥር አስር የሚሆኑ ከተሞች ብቻ ናቸው በከንቲባ ሲተዳደሩ የነበሩት ከ2010 በፊት። አሁን ባለው ክልል ተጨባጭ ሁኔታ ዛሬ ላይ ሶስት ሪጂዮ ፖሊስ ከተሞችን ጨምሮ ወደ አርባ አንድ እና ከዛ በላይ ከተሞች የራሳቸው ምክር ቤት ያላቸው በከንቲባ የሚተዳደሩ ከተሞች በክልሉ አሉ። አንድነት ፓርክን በማስዋብ የተጀመረው የኢትዮጵያ ከተሞች ትንሣኤ በተለይ የመንግስት አገልግሎት መስጫ ተቋማት ለስራ ምቹ እንዲሆኑ የተከናወኑ ተግባራት፣ የወንዝ ዳር ፕሮጀክቶች ላይም ማራኪ ተግባራት መከናወናቸው ጠቅሰዋል። ይህ ተግባር እየሰፋ በሀገሪቱ አራቱም አቅጣጫዎች መተግበር መጀመሩን ያነሱት አቶ አፈወርቅ ለማ በደቡብ ኢትዮጵያ ክልልም እየተሰራበት ይገኛል ያሉትም እንደ ክልላችንም በአርባ ምንጭ ከተማ ኩልፎ ወንዝ ዳርቻ ልማት በወላይታ ሶዶ የመናፈሻ ፓርክ ልማት፣ በዲላ የቆፌ ህዝብ መዝናኛ ፓርክ ልማት፣ እንደዚሁም በሁሉም ከተሞች እንደየአቅማቸው የጽዳትና አረንጓዴ ልማት፣ የወንዞችና ሐይቆች ዳርቻ ልማት እየተሰሩ ይገኛሉ። ጥቂት ከተሞች ውስን ኪሎሜትር የአስፋልት መንገዶች፣ ምናልባትም ተለቅ ተለቅ ባሉ ከተሞች ላይ ከአስር ኪሎ ሜትር ያልዘለለ የአስፋልት፣ የኮብልስቶን፣ የጠጠር እና የጥርጊያ መንገዶች የነበሩበት ሁኔታ ማስታወስ ይቻላል። ዛሬ ላይ በእያንዳንዱ ከተማ እጅግ በጣም ከፍተኛ በመቶ ኪሎ ሜትር የሚቆጠሩ የአስፋልት፣ የኮብልስቶን የጥርጊያና ጠጠር መንገዶች ተገንብቶ አገልግሎት እየሰጡ ይገኛሉ። ግንባታ ሂደትም ላይ እንዳሉ እናያለን። ይሄ በለውጡ መንግስት የመጣ ወይም የተመዘገበ ውጤት ነው ብሎ መውሰድ ይቻላል። እንደ ምክትል ቢሮ ኃላፊው ገለጻ በአዲስ አበባ ከተማ አስተዳደር የተጀመረው የኮሪደር ልማት ስራም ተሞክሮው እየሰፋ እንደሆነ ጠቅሰዋል። በክልላችንም በአርባ ምንጭ 12 ኪሎ ሜትር ይሄ በፌደራል መንግስትም ጭምር ክትትል የሚደረግበት ድጋፍ የሚደረግበት በዲላ 10 ኪሎ ሜትር በወላይታ ሶዶ 12 ኪሎ ሜትር በጂንካ 52 ኪሎ ሜትር በሳውላ በየርጋ ጨፌ፣ አረካ፣ ቦዲቲ ሌሎችም ከተሞች 41 የከተማ አስተዳደር ከተሞች ላይ በሙሉ ማለት ይቻላል በዲዛይን እና በትግበራ ሂደት ላይ መኖሩ እናያለን። ከዚህ አንጻር በዚህ ፕሮጀክት የመተላለፊያ መንገዶች፣ መዝነኛ ስፍራዎች፣ አነስተኛ ፓርኮች፣ የታሸጉ ምግቦች መሸጫ ወዘተ የተካተቱበት የከተሞችን ገጽታ ከመቀየርም አልፎ ለስራ አጥ ወገኖች ብዙ ስራ ዕድል የፈጠረ ፕሮጀክት በክልላችንም እየተሰራ እንዳለ ለማንሳት ነው። ይሄ የለውጡ መንግስት ፍሬ ነው ብሎ መውሰድ ይቻላል። መሪው የብልጽግና ፓርቲና መንግስት ባከናወኗቸው ተግባራት በዜጎች ስራ እድል ፈጠራም ውጤት ስለመመዝገቡ አመላክተዋል። በክልሉ 319ሺ ስራ አጥ ዜጎች ተለይተው ወደ ስራ እንዲሰማሩ እየተሰራ ስለመሆኑም ጠቁመዋል። በዚሁም በግብርና በኢንዱስትሪ እና በአገልግሎት በሶስቱ ዘርፎች በቋሚና በጊዜያዊ የስራ ስምሪት በድምሩ 183945 ዜጎች የስራ እድል ተፈጥሮላቸዋል። እንዲሁም ኢንተርፕራይዞች ቁጠባን በተመለከተ ባለፈው ስምንት ወራት ከ2 ቢሊየን 34 ሚሊየን 728 ብር ለመቆጠብ እቅድ ተይዞ ወደ 1 ቢሊየን 8 28 ሚሊዮን 472 ብር ማስቆጠብ መቻሉን ለማየት ይቻላል። እንዳጠቃላይ የክልሉ መንግስት ለስራ ዕድል ፈጠራ የሰጠው ትኩረት እጅግ በጣም ከፍተኛ ነው። ውድ የሆነው የከተማ መሬትን በአግባቡ ጥቅም ላይ በማዋል ባለይዞታዎችን ተጠቃሚ የሚያደርጉ ልዩ ልዩ ሕጎች የወጡትም ባለፉት ሰባት ፍሬያማ የለውጥ አመታት ውስጥ ስለመሆኑም አስረድተዋል። ምክትል የቢሮ ኃላፊው አቶ አፈወርቅ ለማ እንደሚሉት በነዚህ ሰባት የለውጥ አመታት የኢንዱስትሪና የኮንስትራክሽን ስራዎች መጀመር ብቻ ሳይሆን የግንባታ ፕሮጀክቶችን በማጠናቀቅ ለአብነት የሚጠቀሱ ተግባራት ተከናውነዋልም ብለዋል። ግንባታቸው ተቋርጠው የቆዩ የጤና የቴክኒክና ሙያ ተቋማት እንዲሁም የማረሚያ ተቋማት ፕሮጀክቶች ወደ ግንባታ ማስገባት እንዲጠናቀቁ ስለመሰራቱም አብራርተዋል። እንደ ክልላችን ከሁለት መቶ በላይ በተለያዩ ደረጃ ላይ የሚገኙ በመንግስት በጀት የሚንቀሳቀሱ ፕሮጀክቶች በአንድም ሆነ በሌላ ምክንያት ቆሞ የነበሩበትን ብልጽግና ተቀብሎ ደረጃ በደረጃ እያስጨረሰ እና ለአገልግሎት እያበቃ ይገኛል። ከተሞች ላይ ያለው ለውጥ አጠቃላይ በምናይበት ጊዜ በእውነት በእጅ የሚጨበጥ የሚዳሰስ በወሬ ብቻ ሳይሆን በቃል ብቻ ሳይሆን በአይን አይተን የምንመሰክርበት ለውጥ እየታየ መሆኑን ለመግለጽ ነው።